የመልካም ቲዩብ ተከታታይ እህትና ወንድሞቼ፣ እንኳን በሰላም ወደ መልካም ቲዩብ መጣችሁ። ላለው ዛሬም እንደተለመደው ከመምህር ተስፋዬ ያገኘሁትን የህልም ትርጓሜ ከዛሬ ሶስት ሰዓት በፊት አድማጮቹ ተማሪዎቹ በስልክ ከሱ ጋር ያደረጉትን የህልም ውይይት ነው ፍቺ ነው የማቅርብላችሁ። በዚህ አጋጣሚ ምናልባት እንደዚህ አይነት የህልም ፍቺ ጉዳይ ካለባችሁ ስለ ህልም ፍቺም ትንሽ የሆነ ፍንጩ እንዲኖራችሁ ብዬ ከሱ የማቀርብላችሁ ነው። ሌላ በዚህ አጋጣሚ ላሳውቃቸው የምፈልገው እኔ ከመምህር ተስፋዬ ጋር አልገናኝም፣ የምኖረውም ኢትዮጵያ አይደለም። ነገር ግን መምህር ተስፋዬን ማግኘት ከፈለጋችሁ የእሱ ዩቲዩብ ቻናል ሁለት ነው። አንደኛው መምህር ተስፋ የሚለው ነው። ሌላኛው ደግሞ ኤፍታ ተስፋ ስላሴ የሚለው ነው። በእሱ ላይ ትምህርቱን ይበልጥ ታገኛላችሁ፣ ትማራላችሁ። ከዚህ በተረፈ ደግሞ በቴሌግራም ስልኩ በኮመንት ላይ ብዙ ጊዜ ትችላቸዋለው። በቴሌግራም ስልኩ ብታገኙት ላይቭ ላይ በሚገባበት ሰዓት ላይ በአሁኑ ሰዓት ህልም እንደ ድሮ አይተረጉምም። ከዛ ይልቅ አስቸኳይና ግብጋቢ በሆነው ጉዳዮች ላይ እንድንወያይ ነው የሚፈልገው። ስለ ህልምም መጽሐፍ እያዘጋጀ ነው፣ በቅርቡ ይታተሟል ተብሏል። ስለዚህ ያንን በትዕግስት መጠበቅ ጥሩ ይመስለኛል። እስከዛው ደግሞ እኔም እንደዚሁ ከሱ የህልም ፍቻ ያገኘሁትን ለእናንተ አቀርብላችኋለሁ። በተጨማሪም ሌሎችንም ጠቃሚ የሆኑ መረጃዎችንም ሆነ ትምህርቶችን ስለማቀርብላችሁ እናንተም ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ትብብራችሁ አይለኝ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ወደ ስልኩ ጠጋ በይ። ይርፎን ነቅለሻል? አዎ፣ አዎ ነቅየዋለሁ። እሺ ድምጹ ልጨምርበት አሁንስ ይሰማል? እሺ እኔ እንኳን ልጠይቀህ ያሰብኩት መምህር፣ ህልም ነው። ትናንትና ማታ አንድ ህልም አይቼ ቤተክርስቲያን ይመስለኛል ማለት ቅዱስ ቁርባን ልጆች ይቀበሉ አይደለ። እና ከልጆቹ መሀል ተሰልፌ እኔም ማለት ነው ልቀበል እየሄድኩኝ ከዛ እየተሰለፍን እየደረስን ወደ ቤተክርስቲያኑ ወደ መቅደስ ልንደርስ ስንል የሆነ አፌ ላይ ምግብ ይመጣል። ከዛ ወይኔ ምንድን ነው ብዬ ዞር ስል እህቴ ያለች ኔ ታላቅ አረ የሆነ ምግብ ከአፌ መጣ አልኳት፣ እና ከዛ ምንድን ነው ስል ዞር ብዬ እንትን ስል ከአፌ ምግቡ ይወጣል። ይህ እንደ ተውከት ሆኖ ግን ምግቡ እንደተበላ ነው ያልታኘ ከምግብ አላ አደለ እንደዛ በእጄ ይሞላል። ከዛኔ ወደዛ ጋብላኝ ወደ ጥግ ይዛኝ ትሄድና እህቴ ጋሚ እሷ ምጇ ላይ ይሞላል ምግቡ። በቃ ይሄ ምግብ እንደዚህ ጠቅለል ተደርጎ የሚጎረሰው ምግቡ ራሱ የወጣው ማለት ነው፣ ከአፌ ስር። ከዛ ድንግጣልን ሁለታችንም። ምንድን ነው ምናምን እያለ እንደዚህ እንደዛው እንዳለ ቁጭ አደረግ ነው ማለት ነው፣ ቤተክርስቲያኑ ጥግ ላይ። ከዛ ነቃውኝ፣ ልትቆርቡ ነው ሄዳችሁት እኔ ነኝ። እሷ እሷን እንዳጋጣሚ ነው ዞር ስል ያየዋት። እኔ ነኝ ልቆር ብሄድኩት። ምንሽ ናት እሷ? እህቴ ተጣልታችኋል እንዴ? ታላቅን? አረ በጣም ደህና ነን። በሁለታችሁ መካከል ምንም ችግር የለም? አረ አረ፣ ምንም ችግር የለም። ልትፈቱት የሚገባ የቤተሰብ ችግር አለ። እኔ ምን አይነት ችግር ማለት ምንም ነገር እስካሁን እግዚአብሔር ይመስገን፣ ምንም አይነት ችግር የለም። አይ ከአፍ ውስጥ እንደዚህ አይነት ነገር ሲወጣ ብዙ ጊዜ አንተ ሰው ይላል መጽሐፍ ቅዱስ። መባህን ወደ ቤት ከሰላምታ ከማስገባት በፊት አስቀምጥና ሂደህ ታረቅ፣ ወይም ደግሞ ያልጨረስከው ጉዳይ ካለ ጨርሰህና ማለት ነው። አንዱ ከአፍ ውስጥ ይሄ ነገር መውጣቱ እንደ ቅዱስ ቁርባንም ሊሆን ይችላል። ሌላው ግን ከአፍ ውስጥ ያ ምግብ መውጣቱ በአንችና በእህትሽ መካከል ወይም ደግሞ አልተቀበልኩም ቅዱስ አልተቀበልሽም መጀመሪያ፣ ከአንቺ የሚወጣ ነገር አለ፣ አንድ ሆነ ያልጨረስሽው ነገር አለ ማለት ነው። አሁን በህይወትሽ ማለት ነው፣ በህይወት ዘመንሽ የሆነ የምትናዘዥው የምትገቢው አጥቶ ይቅርታ ማለት የምትፈልጊው ሰው ካለ ልክ እንደ እህትሽ፣ እንደ እህትሽ የምታያቸው ሰዎች የተጣላሻቸው ሰዎች ካሉ፣ የተቀየሩ ሰዎች ካሉ፣ ያንን መጀመሪያ ሄደሽ ጨርሰሽ ነይ ነው እህትሽን ማየትሽ ልክ እንደ እህትሽ የምትጃቸው የምታከብሪያቸው ሆነው ወይም ደግሞ በቅርብ ዘመድም ሊሆን ይችላሉ። በዛ መስመር ምንድን ነው ብላችሁ ተነጋግራችሁ ተወያታችሁ ከዛው መምጣት። አንድ ደግሞ ሌላ እልም ነው እንትን ነው ህልም ነው። በመኪና ይመስለኛል የሆነ ሰው ያንኳኳና መኪና ሸው ተሽየው ይለኛል ማለት ነው። ከዛ እሺ ብዬ በር ከፍቼ ሴት ያቆምኩበት ቦታ ላይ የለም። ከዛ እንዴ ብዬ ዞር ስል ሜዳ ላይ ይመስለኛል መኪናው ቆሟል። ግን መኪናው ምንም ነገር የለውም የለውም ስል ከበሩ ዳሽቦርድ መኪናው እንዳል ተነስቶ ተሰርቆ ዳሽቦርዱ፣ ምኑ ተሰርቆ መኪናው ጎማውና ወንበሮቹን ያሉት ወንበሩ ላይ ሁለት ነብር አለ። እና ነብሮቹን አልፈራቸውም። እና ልክ እኔ ወይኔ፣ ያው እና መኪናዬ፣ ግን አይገርምም? ምንም የለም እና አልደነግጥም ሁሉ መኪናውን ሄሎው ወደ ራሱ ስፒከር አድርጎት ነው። ይቅርታ። እሺ፣ ድምፅሽ ይርቋል። ትንሽ ጠጋቤ ለምን ለልጅ ሰጠሽው? ፍቃድ አይደለም የራሱን ስፒከር ነው እንጂ። አምጥቶ ሰክቱት። አንዱ ዝጋው፣ እሱ ዝጋው። ጨረስሽ? እሺ ጨረሽ? ከዛው ነብሮቹ ያዩኛል ማለት ነው። በቃ ይሄ ነው። አዎ በህልም ነብር ማየት ከአንቺ ውስጥ ደምሽን የሚፈልግ መንፈስ አለ ማለት ነው። ሊጣላሽ የሚፈልግ ጸበኛ መንፈስ አለ ማለት ነው። ወንበር ላይ ደግሞ መቀመጡ ከክብርሽ ጋር ጋር ከተለያየ ዋና ጉዳዮች ውስጥ ከአንቺ የኔ ነው ከብለሽ ከምታስቢው ዋና ጉዳይ ወይ ቤተሰብ ነው የትዳር ነው። ከዚህ ጉዳይ ጋር በተገናኘ ወይ ስራሽ ጋር በተገናኘ የሆነ ችግር ውስጥ ሊከት የሚችል አንዱ ሀሳብ አለ። መኪናው እንግዲህ ሲናገር መኪና እንደ ስጋ ነው የሚቆጠረው። ስፔር ፓርቱ፣ ሁሉ ነገሩ የመኪናው ቦዲው መሰረቁና ዳሽቦርዱ ሁሉ ነገር የለም ግን ጎማውና አንዳንድ እቃዎቹ ብቻ ነው ያሉት ማለትሽ ዝም ብሎ በቃ በስሜት መወዛወዝ በስሜት መነዳት እንጂ ቁም ነገር እንዳየለ ዋና ወሳኝ የሚባሉ ነገሮችን በመንፈስ ቁጥጥር ውስጥ መሆናቸውን ማሳያ ነው። እና በነጮች አስተሳሰብ ተሰርቀሽ ከሆነ አመለካከትሽን ማስተካከል አለብሽ። አንዳንድ ቤተ ክርስቲያናዊ አነጋገሮችን ቤተ ክርስቲያናዊ አካሄዶችን መከተል የሚገባሽ ነገር ካለ ወይም ደግሞ ውጭ ሀገር በመኖርሽ ተጽዕኖ የፈጠረብሽ የአህዛቦች አስተሳሰብ ባህል ወይም በቄደር መጠመቅ የሚገባሽ አንዳንድ ጉዳይ ካለ ስጋሽ የረከሰበትን መንገድ ነው የሚያሳየው። እንግዲህ ከአመጋገብ ጋር በተገናኘ ኦርቶዶክሳዊ ሃይማኖታዊ የሆኑ ነገሮችን ለመፈጸም የተቸገርሽበት ሁኔታ ያለ ይመስለኛል። ግን በአንድ በኩል ስታዩ ደግሞ መኪናውን ከውጭ ሆነሽ ነው የምታዩ፣ የመኪናው ንብረትነት ደግሞ በነብሮቹ እጅ ላይ ነው። የኔ ነው ማንም አይነካውም እንደማለት ነው። እና አንቺነትሽን ስጋሽን፣ የኔ የምትይው አካልሽን፣ የኔ የምትይው ባልሽ ሊሆን ይችላል ያ መኪና። ብቻ በሆነ አጋጣሚ ለደም የሚፈልገው የሆነ ኃይል እንዳለ ነብር ብዙ ጊዜ በህልም ከታየ ደም መጣጭ የድመት ዘር ስለሆነ ደመኛን ሰው ነው የሚያሳየው። አንዳንዴ እናቶቻችን ያሉ ይሄ አዳልሙሴ ወይም ጨንገር ነው ይላሉ። ደም የሚፈልግ ግብር የለመደ መንፈስ ይላሉ። ና በቤተሰብሽ ምን እንዳለ ቼክ አድርጊ፣ ቼክ አድርጊ። ብዙን ጊዜ መምህር የሚገርም እጄን እኔ ሞ ባሌም ሆንን ማለት ነው ሽንኩርት ምናምን ስንከትፍ በጣም ነው እጃችንን የምንቆርጠውና ደማችን የሚፈሰው። ግብሩን የሚያገኘው ከዛ ነው። አየሽ፣ ደማችሁን በማፍሰስ ይፈልጋቸዋል፣ ለደም ይፈልጋቸዋል። ምንድን ነው ግብሩን የሚያገኘው ከደማችሁ ነው ነው ከሰው ጋር ያጣላቸዋል፣ ከፈለገ ያፈነካከታቸዋል። ደማቹ በሆነ ምክንያት ከእናንተ ደም እንዲፈስ ነው የሚፈልገው። አመት በዓል ሲሆን አንዳንድ ባልና ሚስቶች ይጣላሉ፣ ደሟን ያፈሳል። አንዳንዶቹ ደግሞ ባልተጠበቀ መንገድ የሆነ ለደስታ ለጨዋታ ለኳስ ለሆነ መዝናኛ ሄዶ ደግሞ ደሙ ፈሶ ወደ ቤቱ ይመጣል። ናይት ክለብ ለመጨፈር ሄዶ በሆነ በሆነ ነገር ደሙ ፈሶ ይመጣል። ያ ግን ውስጡ ያለው መንፈስ ደሙን በዛ መልክ ስለሚጠጣ ነው። ገርም እውነት ነው። በጣም ኖጃችን ምናችን የሚደመው ማለት ነው። በዛ ደ እኔ በጣም በቃ በሆነ ሰዓት እቀየራለሁ። በሆነ ነገር ቁጥትልና ፊቴ ሁሉ ይቀየራል። ይሄ ነው እንግዲህ። የተቆጣ ሰው አለ በእናንተ ውስጥ ይሄን፣ ነው የቁጣ ምልክት ነው በእናንተ ላይ። የሆነ ደመኛ ማለት ቁጡ ማለት ነው። አይደለም፣ በቀለኛ ማለት ነው። ያ ነው ያ ነው። ራስሽን ጠብቂ። ብዙ ጊዜ እንዲያነ መንፈስ ደግሞ ባህሪው ምንድን ነው ቀን ጠብቆ አምቡላንስ መጥቶ በአምቡላንስ ተሳፍረሽ እስክትሄጂ ድረስ ችግር ውስጥ ሊከትሽ ይችላል። ያልተጠበቀ ብዙ ጊዜ የሚገርም መኪና እየነዳው ራሱ ትልቅ መኪና ስር ሊከተኝ ይፈልጋል። ባለፈው ራሱ እንዴት እንደመጣ ሳላቅ፣ እውነት መሪውን በቃ እመቤቴን ይቻ ዞረችም ማለት ይችላሉ። መሪው በቃ እንዴት እንደዞረ ራሱ አላቅም። አዎ ምልሽ ምንድነው? ድንገተኛ የሆኑ ነገሮች በማድረግ አደጋ ተፈጥሮ ችግር ውስጥ እንድትገቢ የማድረግ አድብቶ ጠብቆ ነው የሚያደርገው። እንዲህ ያለ ነገር ለምን? የነብሩ የራሱ ባህሪው ነው የሚገልጠው። ነብር ፊት ለፊት መቶ አይሮጥም፣ ፊት ለፊት መቶ አይፋለምም። ልክ እንደ ድመት አይጥ ለመያዝ አድፍጣ አንድ ሰዓት ያክል እኮ አንድ ጉድጓድ ላይ ድመት እንዴት እንደምታፈጥ ታውቂያለሽ አይደለ? ነብርን ጫካ ውስጥ ልክ እንደዛ ነው። ሲሄድ እንትን እንትን ሲል ሲያደፍጥ ወይም ደግሞ ሲያድን ፕሪዴት ሲያደረግ አይተሽ ከሆነ እነዚህ አዳኝ የሚባሉት እንስሳቶች ሳር ውስጥ ቀስ እያሉ ነው እንደ ሸለመጥማጥ የሚሄዱት ሄዶ ሄዶ ከዛ ዘሎ ነው የሚቀመጠውና አድብቶ ነው ልክ ያንን ባህሪ አንቺ ላይ ያሳያል ማለት ነው ጠብቆ ቀን ቀን ጠብቆ የሆነ ጊዜ ላይ በደስታሽ ቀን ወይም ባልጠበቅሹ በጣም ጥሩ ቀን ነው ብለሽ ባሰብሹ ቀን የሆነ ችግር ለመፍጠር ይሞክራል ምን ማድረግ አለብኝ እንዲህ አይነቱን መንፈስ ለመፋለም መጀመሪያ ራስን ለሆነ ታቦት ራስን አደራ ማሰጠት ማስጠበቅ፣ ጠብቀኝ ብሎ በወር በወር ለአንድ ታቦት ሻማ ማብራት፣ እግዚአብሔር ሆይ እባክህን ከወር እስከ ወር ጠብቀኝ ብለሽ። ለምሳሌ ዛሬ ሩፋኤል ነው አይደለ? ወይም ደግሞ እግዚአብሔር አብ ነው። ስለዚህ እግዚአብሔር አባቴ ወይም ደግሞ ቅዱስ ሩፋኤል ጠባቂ መላኬ እባክህን ከዛሬዋ ቀን ጀምሮ እስከሚቀጥለው በዚህ ቀን ድረስ ጠብቀኝ ብለሽ አደራ ማሰጠት ራስን ነው። ለምን ድንገት ከሚመጣብሽ አደጋ ራስሽን መጠበቅ አትችም። የሚጠብቅሽ መልአክ ብቻ ነው። ከዕለት ዕለት ከሚያጋጥምሽ የሕይወትሽ ክፍሎች ውስጥ ግን ራስሽ የምትጠብቂው አንቺ ነሽ። ይሄ ምንድን ነው? ላለመዋሸት፣ ከሰው ጋር ላለመጣላት ይሄ የሚታዩ የሚታዩ የምትጠነቀቂባቸውን ኃጢአቶች ትጠብቂያለሽ። በጣም ግን አደጋና ያደፈጠብሽን ሰው እንደማታገኙ አታለሽ፣ የመጣን ሰው ሁሉ እንደሚያጠቃሽ። ልክ እንደዚህ ደግሞ ይህንን የሚከላከልልን እግዚአብሔር ወይም መላእክቶች ናቸው ማለት ነው። ከማውቀው ሳይሆን ከማላውቀው ነገር ጠብቀኝ የሚባለው ለዚህ እኮ ነው። እና ራስን ለታቦት መስጠት በጣም ትልቅ ጠቃሚ ነገር አለው። በወር ለአንዱ ታቦት ራስን አስረክቦ ጻድቁም ከሆኑ መቤታችንም ከሆነችው የሆነ ለምን ወደው ታቦት ራስን መስጠት በቃ ጠብቀኝ ከዚህ ከዚህ እኔ የማላውቀው ነገር የሚያደፍጥብኝ፣ የሚያደባብኝ አለ አንተ ጠብቀኝ ብሎ አደራ ማሰጠት ው ልክ ነው። በሆነ ባልሆን አሁን የሚገርመው ዛሬ ምን ሆነ፣ እንደዚህ እየሰራውኝ ልጅ አለ አበሳጨ ማለት ነው። እረፍ አልኩት አልሰማልኝ፣ እረፍ አልኩት አልሰማልኝ፣ በሶስተኛው እረፍ ብዬ እጄ ላይ ቢላ ይዣለሁ። ሰኪበት ሰኪበት ይለኛል። እመቤቴ ብስም አወዳው መንፈስ ቅዱስ ብዬ እቅፍ አደረኩና ሳምኩት። ከዛ ስሚ ንድበል ስ በቃ ስትስሚ መንፈሱ ተበሳጨ ማለት ነው። ከዛ ጮኩኝ። መምህር አረ አቃጠልሽኝ ብሎ ጮኸ። በቃ ከራሴ ጮኩና ልጄ ደንግጦ ማማ አንቺ ነሽ ወይስ ማን ነው አለኝ። ማለት ሁሌ ስለሚያይ ምንድነው፣ አንቺ ነሽ ወይስ ምንድን ነው አለኝ። ከዛ በቃ ጸሎት ቤት ገባሁኝ እና ሰገድኩበት ከዛ ተረጋጋሁኝ እና በቃ ጠብቆ ነበር እንድትወረውሪ ያቺን አሳች አሳት ይጠብቅ ነበር ልክ ወዲያው ልጅሽን አቅፈሽ ስትስሚው አጸፋው መለስሽበት በፍቅር አሸነፍሽው አቃጠልሽኝ ያለው ራሱ ያለ መቁጠሪያ ያለምንም ያለምንም እንዲሁ መንፈሱን ለበለብሽም ይሄ የሚያሳየው ምንድን ነው ማሸነፍ ይቻላል ነው ትልቁ ጉዳይ ዋናው ትልቁ ነገር አንቺ የመንፈሱን ባህሪና ስልት ስላወቅሽ ነው እኮ። ዛሬ ሌላ ሰው ቢሆን ኖሮ ሰኪበት ሲልሽ ይሰካበታል ወይ ይሰካና እንዳልኩሽ ድንገተኛ የሆን አደጋ ይፈጠራል ነው። ግን የመናፈስን ስልት በማወቅ ተጠቃሚ ሆንሽ። ለምን ቲ በስማ ምንኝ ነው ብለሽ ቅፍ ስታረዩ ተቃጠልኩ አለ። ሁሌ አንተ ስትል ስለምሰማ በእንደዚህ ሰዓት ቶሎ ብላችሁ አስደንግጡት ምትለው ነገር ስላለ ያሃ ነው በረንት ነው ያልኩት። ብቻ እግዚአብሔር ይመስገን። በጣም እናመሰግናለን መምህር። ከአንተ በአንተ ብዙ ተለውጠናል። እግዚአብሔር እድሜና ጤና ይስጥህ። መልካም አዳር። ብዙ አልያዝክ። አመሰግናለሁ። እሺ እሺ።